ሰበር መረጃዎች አሁን እየወጡ ያሉ አሉ። እነሱን ጉዳዮች በአጽንኦት እንዳስሳለን። እንዲህ የምንመለከታቸው በርካቶች ሲደመሰሱ ቀሪዎች በምርኮኛ መልኩ ገቢ ተደርጓል። እጅግ ሰበር መረጃ አለ ማለት ነው። እንዲሁም በሰሜን መጫ ያለውን ጉዳይ የምንዳስስ ሲሆን ወደ ቻና ቤተሰብ ተከታዮች አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እንጠይቃለን። እጅግ ዛሬ አስደማሚ ስራ ተሰርቷል። በሰሜን ጎጃም እንዲሁም በጎንደር ማለት ነው። ወደ ቀዳሚ መረጃችን ቀጥታ እናልፋለን። ወደ ቻና ቤተሰቦች በሚገርም ሁኔታ መንግስት ያቅርቡ ሰላም ጥሪ አንቀበልም አሸፈር ይባሉት ላይ መንግስት ህግ ማስከበር ዘመቻው አጠናክሮ እየወሰደ ይገኛል። በዚህም በርካቶች ተደምስሰው በርካቶች ደግሞ በምርኮኛ መልኩ ገቢ ተደርጓል። እረፉ ስትባሉ አሰሙም። እንግዲህ ያልሰማ ደግሞ ዛሬ እጅግ በሚያስደምም ሁኔታ፣ በጣምና በጣም በሚያስደምም ሁኔታ ማለት ነው በሰሜን ጎንደር ዞን ጭልጋ ወረዳ ለመውረድ እንግዲህ ተንኮሳ በማድረግ በሞከሩት አይቀጡ ቅጣት ሲቀጡ፣ በርካቱ ሲደመሰሱ፣ ቀሪዎች ደግሞ በምንመለከተው መልኩ በምርኮኛ መልኩ ገቢ ተደርገዋል። ቀሪውም በቁስለኛ ተስተናግደዋል ማለት ነው። ውድ ቻንል ቢሶች በርካታና በርካታን በተለይ በሰሜን ጎንደ እንዲሁም በተመሳሳይ መልኩ የልጅቱን አጠፋ ምላሽ እንሰጣለን በማለት በአዲስ ቅዳም ባደረጉትም አይቀጡ ቅጣት ተቀጥተዋል ማለት ነው። እንግዲህ መንግስት ሕግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በሁሉም ቀጠናዎች ማለት ነው፣ በሁሉም ግዛቶች፣ በሁሉም ቀጠናዎች በተለይ ዛሬው ይለየን ወደ ሰሜን ሜጫም የምናቀናበት መረጆች አሉ። ከዛ በፊት ግን በዛሬዎች በተሰሩ ድንቅ ኦፕሬሽን በሰሜን ጎንደር ዞን ጭልጋ ወረዳ ላይ ለመውረር ባደረጉት ትንኮሳ ነው። ለመውረር ባደረጉት ትንኮሳ እንደገቡ ሳይመለሱ የቀሩበት አብዛኛው በርካታ በሚባል ደረጃ ሲሸኝ በምርኮኛና በቁስለኛ መልኩ ገቢ ተደርጓን እጅግ እናመሰግናለን። እጅግ ደስ የሚለ ጉዳይ ነው። ምክንያቱም ህግ የማስከበር ዘመቻውን መንግስት አጠናክሮ እየወሰደ ይገኛል ማለት ነው። አዚ ጋር ይዘን በተለይ በርካታ ተተኳሽ ገቢ ተደርጓን የብሬን ጥይት በኮንትሮባንድ ሲያንቀሳቀስ የነበረ በማዕከላዊ ጎንደር ዞን ላይ አርማጮ ወረዳ ላይ ዛሬ በቀን 06 18 ዓ ም መነሻውን ታች አርማጭ ወረዳ መዳረሻውን ጎንደር ከተማ በማድረግ በባጃጅንግ ሲያጓጉዝ የነበረ ታልጋ ቁጥር አማ 817 አንድ የሆነ የባጃጅ ታልጋ ወይም ሰሌዳ ማለት ነው። 1386 የብሬን ጥይት በቁጥጥር ስር ውሏል። እጅግ እናመሰግናል። ይህ በኮንትሮባንድ መልኩ ለታጣቂዎች ለፋኑ ሊያቀብሉ የነበረ የብሬን ጥይት ነው። በተደረገ ድንቅ ኦፕሬሽንና በክትትል መልኩ በተደረገ በተጠና መልኩ እንዲህ በማህበረሰቡ በሰጡት ተጠቋማ መሰረት ነው 1386 የብሬን ጥይት በህገወጥ ሲዘወር እንግዲህ በቁጥጥር ስር የዋለው እናመሰግናል። ሌላኛው መረጃችን ቀጥታ የምናልፈው ወደ ሰሜን ሜጫ ወደ ጎጃም ከማለፋቸው በፊት አንድ ላስታውሳችሁ የተደራጀ የተጠና እንግዲህ ዘርፈ እየተካሄደበት የሚገኝ በመቅተው ማሞ እነዚህ የምንመለከታቸው ጀነራል ወይም አጠቃላይ ኦዲተር ለማሞ የሚያደርጉ ናቸው። አጠቃላይ የሸዋ ላይ ያለውን እዚህ የምንመለከታቸው እነዚህ ማለት ነው። አጠቃላይ የዘርፈ የተደራጀ ቡድን ነው ይሄ የሚያመለክተው በርካታ ኦዲት እያደረጉ ሪፖርት የሚያደርጉለት እንግዲህ ጀነራል ዘራፊ ቡድን ነው። ይህ ሙሉ ገቢያቸው በእነሱ እጅ የሚያልፍ ነው። ምን ያህል እንደተዘረፈ አጠቃላይ ለሶ ሪፖርት የሚያደርጉበት ነው። ስለዚህ የተደራጀ የተጠና ዘረፋ የተካሄደበት መሆኑን ክልሉ የሚያመላክት ጉዳይ ነው። እዚህ ጋር የዘቀጥታ የምናልፈው በሰሜን ሜጫ ላይ ነው፣ በመራዊ ከተማ ዘላለም አለሙ ዘላለም አልሞ ተብሎ የሚታወቅ የመንሸ የነበረ በመከዳት እንግዲህ ወደ ፋንቱ ገብቶ እንደነበረ ወዲያው ሳምንት ምን ሳይሞላ ጋማ ተብሎ ገቢ ተደርጓም ማለት ነው። እንግዲህ ግራ የገባው የተጋባው ወዲና ወዲህ እጅኮ ይመታል። በዚህ እንግዲህ በመሃል ቤት እጅኮ በመምታት ላይ ያለው ወዲያው ነው። ጋማ ተብሎ እንግዲህ በጸጥታ ኃይሎችና በጥምር ጦር እንዲሁም በአድማበትን በመከላከያ በተደረገ ኦፕሬሽን በዚሁ በሰሜን መጫ በመራዊ ከተማ በነዘመነ ክንፍ የሚመራው የመራዊ ከተማ ማለት ነው ገቢ ተደርጓል። እጅግ በሚገርም ሁኔታ እና እናመሰግናለን። እጅግ በሚገርም ሁኔታ ሌላኛው እዚሁ ቀጣና ሳንወጣ በዚሁ በዚሁ በሰሜን መጫ በራቀት በሚባል ጉዳይ ደግሞ አለ ሱን ጉዳይ ደግሞ ቀጣታ የምናመራበት የሆነ ዛሬ ባይዘ በርካታ የድል መረጃዎች የወጡበት ነው። በሰሜን ሚጫ ብረቃት ከተማ ቀበሌ ማለት ነው። የሻምበር ሀይሉ ተብሎ የሚታወቅም በተለይ ተተኳሽ በኮንትሮባንድነት መልኩ ዋነኛ ክንፍ በመሆን የሚያቀብል ነገር ግን ስቪሊያን በመሆን ከማህበረሰብ ጋር በመቀላቀል ነገር ግን የሚፈልጉትን አይነትና የሚፈልጉትን መጠን የሚያቀብል የነበረ በ59ኛ ክፍለ ጦር አንደኛ ሬንጅመንትና አንደኛ በጣና ክፍለ ጦር ሁለተኛ ሻለቃ ሶስተኛ ሻምበል ለፋኖ ተተኳሽ ዋና አቅራቢ የነበረው በድንቅ በተደረገ ኦፕሬሽን በቁጥጥር ስር ውሏን ማለት ነው። እጅግ እናመሰግናለን። ሰላም ለሀገራችን ያድግ። ከጦርነት የምናመጣው ትርፍ ወይም ደግሞ ትርፍ የለም። ለዚህ ማሳየው እንግዲህ በርካቶች ይ ይህ በተለይ ያቀባይ ወይም ደግሞ ዋና የነበረው ሻምበል ኃይሉ ተብሎ የሚታወቀው በሰሜን መጫ በብራቃት ማለት ነው ዋነኛ መቀመጫውን አድርጎ ሲያቀብል የነበረ በማህበረሰቡ በተደረገ ለጸጥታ ኃይሉና ለጥምር ጦሩ ባደረጉ ጥቆማ ነው በቁጥጥር ስር የዋለው። እጅግ ልናመሰግናቸው ይገባል። ማህበረሰቡ ስለዚህ በነቃና ና በተናበበ መልኩ የአካባቢ ሰላም እያስጠበቀ የሚገኝበት አንዱ አመላካች ጉዳይ ነው። ስለዚህ በዛሬ ሁለት እለት በዛሬ ሁለት እለት በተለይ በባለ ዓለም ዋሴ ተብሎ የምትታወቅ ሴት ይት በአዲስ ቅዳሜ ላይ በተወሰደባት እርምጃ የሷን አጠፋ ምላሽ እንመልሳለን በማለት ወረራ ባደረጉበት በዚያው ነው ተደምስሷን ማለት ነው። ይሄን የሚያመጣው ምንም ማምጣት ለውጥ ይችላል። አስ በፊት ከአራት ወር ከአምስት ወር በፊት እናስወሳለን በምስራቅ ጎጃም ዞን ዮሐንስ የሚባሉ የሱን እንመልሳለን በማለት በርካቶች እንግዲህ በዚያው ነው ሲሰናበቱ ከጮት ውጭ የሚያመጡት አንዳች ነገር የለም ሰላም ይቅደም ለሀገራችን የሚያስፈልገው እሱ ብቻ ነው ስለዚህ ዛሬ በርካታ የፋኖ ታጣቂዎች የተቀጡበት ነው በማእከላዊ ጎንደር ዞን አርማጮ ወረዳ ላይ ስለዚህ ከዚህ መማር አለባቸው ቀሪ ወንድሞቻችን ማለት ነው በተለይ ማለት የሰሜን ጎንደር ዞን ጭልጋ ጭልጋ ላይ አርማጮ ላይ እንግዲህ በኮንትሮባንድ ሲጓጓዝ የነበረ የብሬን ጥይት በቁጥጥር የዋለበት ነው ጭልጋሪ ጋሪ ግን የተደመሰሱበትና በርካታ ቁጥር ያለው የፋኖ ታጣቂ ገቢ የተደረጉበት ነው። ስለዚህ ከዚህ ቀሪ ወንድሞች ተማሩ። ካልተማራችሁ እራሱ ዱለው ያስተምራችኋል ማለት ነው። የሚያስፈልገው ሰላም ነው። ሰላም ነው። አያዋጣም፣ አያዛልቅም። ይህ መቶ ፐርሰንት እርግጠኛ ስለሆነ ነው የሶሻል ሚዲያ የሚደረገው ጭውውት ወንዝ አያሻግርም። ክፍር ለሀገር መከላከያ ሰራዊት ያስፈልጋቸዋል። ምክንያቱም በበርካታ አቅጣጫ ሀገርን እያስከበረ ያለ እሱና እሱ ብቻ ነው። በመጨረሻ አንድ መረጃ አለ፣ እሱን ለሀገራችን አንጨርሳለን። ስለ ሀገር መከላከያ ሰራዊታችን የተሰጠ እጅግ የሚገርም ነው። ወታደር የሚለው በአጭር ቃር ወጣት፣ ወጣት ነው፣ ታታሪ ነው፣ ደፋር ርኅሩ የሚል የተሰጠ ወታደር የሚል እጅግ የሚገርም ወርድ ነው። በዚህ ወርድ እንግዲህ ወጣት ታታሪና ደፋር እሩህሩህ የሚል የእነዚህ ጥምረት የተሰጠው ወታደር ይህ የሚል ቃል አለ። እያንዳንዳችሁን ቃል ስንተነትናቸው ወጣት ነው፣ ታታሪ ነው፣ ደፋር ነው፣ እሩህሩ ነው። ስለዚህ ለዚህ እጅግና እጅግ ክብር ይገባዋል። እነዚህን አጣምሮ የያዘ በአጥንቱ በደሞ ለሀገሩ እየከሰከሰ የሚገኝ ትልቁ ኃላፊነትና መስዋዕትነት ካለው ከቁጥር አንድ እና ከቀዳሚነት ከሚቀመጡት ለነሱ የተለየ ክብር ይገባቸዋል። ሁሌም ልናከብራቸው የሚገባ ጉዳይ ነው። እንግዲህ ሀገር ስትደፈር ቀዳሚውን ቦታ በመያዝ ትልቁ ሚና የሚጫወቱ ወይም ደግሞ ለአገር ሉዓላዊነት በነሱ መዳፍ ስር መሆኗ ምንም የማያጠራጥር ጉዳይ ነው። ስለዚህ ለነሱ እጅግ የሚገባቸው ክብርና ክብር ይገባቸዋል ማለት ነው። ወደ ቻናል ቤተሰብ ተከታታዮች መልካም ምሽት እንዲሆንላችሁ ከወዱ ተመኘው። በሌላ በአዲስ መረጃ እስክንገናኝ ድረስ መልካም ቆይታ እንዲሆንላችሁ መልካም